ችን ያለኝን ከፍ ያለ ምስጋና ማቅረብ እፈልጋለሁ። ከማስታወቂያዎቻቸው ተመልሰናል። ያደመጣችሁ የምትገኙት በሬዲዮ ሞገድ ከሆነ ብስራት ኤፍኤም 11 አንድ ነው ብስራት ስፖርትን፣ እንዲሁም በመንሱር አብዱልቀኒ ኦፊሻል ዩቲብ ቻነል በኩል ደግሞ በቀጥታ በመላው ዓለም እየተደመጠ ይገኛል። የፕሮግራሙ አዘጋጅ እኔ መንሱር ከቴክኒሻናችን ህይወት አሰፋ ጋር ነን። ሊቨርፑል ትላንትና ከሰንደርላንድ ጋር በጭንቅ አንድ ነጥብ ይዞ ወጣ። በጭንቅ ሊቨርፑል የአምናው ሻምፒዮን የምናከብረው የምንፈራው የምናደንቀው ያ ቡድን አሁን ያለፈ ታሪክ ሆኖ ያለፈበት እንደሆነ ደጋግሞ በየጨዋታው ላይ እያሳየን ይገኛል። ትናንት ሞሐመድ ሳላህ ለሁለተኛ ተከታታይ ጨዋታ ተጠባባቂ በተደረገበት ግጥሚያ የአርነ ስሎት ሊቨርፑል ሶስት ነጥብ ይዞ መውጣት ተስኖታል። የት? አንፊልድ ላይ። በዚህ ስቴዲየም የሊቨርፑል ጥንካሬ ደግሞ የማይበገር ነበር። እንደ ፎርትረስ ነበር ይባላል አይደል? በሊቨርፑል በአንፊልድ ይጫወት እንጂ አስራ ሁለተኛ ተጫዋች አለው፣ በጋለው ምጣድ ላይ ተጋጣሚ መቶ ይቀልጣል እንጂ እድል ፈንታ አይኖረውም የሚል ነበር። ሰንደርላንድ ካለፉት አራት ጨዋታዎች ከዚህ ጨዋታ ቀደም ብሎ ከአራቱ አንዱን ብቻ ያሸነፈው ሰንደርላንድ ከኤቨርተን ጋር በሜዳው አቻ ወጣ፣ ከአርሰናል ጋር በሜዳው አቻ የተለያየ፣ ከፉልሃም ጋር ከሜዳው ወጥቶ የተሸነፈ፣ ከቦርንመዝ ጋር ከአራቱ አንዱን ይቅርታ፣ ከአራቱ አንዱን ያሸነፈ ሰንደርላንድ ነው የመጣው። ሰንደርላንድ ዘንድሮ አጀማመሩ ከቡድኑ አቅም አንጻር እጅግ የተዋጣለት ነው። ግን እኮ የገጠመው ሊቨርፑል በምንም አይነት መመዘኛ የሚመጣጠኑ ሆኖ መቅረብ የለባቸውም። እዚህ ጋ በአንድ ሊግ ውስጥ ያሉ በተለያየ ደረጃ ላይ ያሉ ተጋጣሚዎች ናቸው እንጂ በሊቨርፑልና በሰንደርላንድ መካከል ያለው የክብደት ልዩነት ልዩነቱ በጣም ሰፊ ነው። በክረምቱ እንኳን 430 ሚሊዮን ፓውንድ አፍስሶ ጥቂት ግን ትልልቅ ተጫዋቾችን ወደ ቡድኑ ቀላቀለ። ሊቨርፑል ራሱን በዚህ መልኩ አጠናከርኩኝ ብሎ መጣ። ሰንደርላንድ ግን በ155 ሚሊዮን ፓውንድ 14 ተጫዋቾችን ነው ያዘዋውሩ። ቡድኑን ኦልሞስት ምን ቀረው ሙሉ ለሙሉ ሊቀይረው ከሶስት ሶስት አራተኛ ገደማ የቡድኑን ተጫዋቾች ቀይሮ ነው የመጣው እና ሊመጣጠኑ አይችሉም። ግን ሰንደርላንድ ገንዘቡን በአግባቡ ተጠቅሞበታል። ከግቡ ካስቀመጠው ግብ አንጻር 155 ሚሊዮን 14 ተጫዋቾች እና የሊቨርፑል ደረጃ በ155 ሚሊዮን 14 ተጫዋች መግዛት አይደለም። የሊቨርፑል የአምናው ሻምፒዮን ለፕሪምየር ሊጉ የምንጊዜም የምንጊዜም ባለ ታሪክ ለመሆን ከማንቸስተር ዩናይትድም ለመብለጥ ትልቅ ስኬትን ግቡ አድርጎ ሰንቆ በጀመረው የውድድር ዘመን ከጠበቅነው በታች ወርዶ ያገኘ ነው። ለሁለቱ የምናስቀምጠው ሚዛን የተለያየ ነው። ሁለቱ ደግሞ በአንድ ሚዛን ላይም የሚሰፈሩ አይደሉም። እንደ አቅም፣ እንደ ተቋማዊ ትልቅነት ካየነው ሊቨርፑል ላይ ነው ያለው። ግን ፉትቦል አይደል? እግር ኳስ አይደል የምናወራው? በአንድ ሊግ ውስጥ ያሉ ትንንሽ ቡድኖች ደግሞ እንደዚህ ሆኖ ሊመጡ ይችላሉ። ለሊቨርፑል ግን ይሄ ድንገቴ አይደለም። አሁን ሙሐመድ ሳላህ ሙሐመድ ሳላህ እንላለን። የሙሐመድ ሳላህ መዳከም እውነት ነው፣ ግን ካለፉት ዓመታት በሊቨርፑል ቆይታው ከነበረው ሙሐመድ ሳላህ አንጻር እያየ ነው ነው እንጂ የሙሐመድ ሳላህ ብቃት መዳከም ኤክሰፕሽን አይደለም። በቡድን ውስጥ ያለ ይሆን የተለየ ከገሌ በስተቀር የምትለው ከሳላህ በስተቀር የምትለው አይነት አይደለም። በስብስብ ውስጥ ያለ አሁን የተለመደ ኖርማል አይነት የብቃት መውረድ ነው። እርሱ ብቻ ሳይሆን በርከት ያሉ ተጫዋቾች በጥሩ ብቃት ላይ አይገኙም። እና ሁሉ ነገር ምዘናችን አንጻራዊ ነው ስንል በዌስትሃም ግጥሚያ ላይ በአንድ ጎል ሶስት ነጥብ ይዘው ወጥተዋል፣ በአሌክሳንደር ኢሳክ ጎል ፍሎሪያን ቪርስም ጥሩ ነበር ተባለ፣ ግን ጨዋታውን በጥሞና ለተመለከተ ምዘናው አንጻራዊ ነው እንጂ በቃ ይሄ ሴንሴሽናል የምትላቸው አይነት በዛ ደረጃ ላይ ያሉ ተጫዋቾች አልነበሩም። በዛ ሳት ግን ከሰሞኑ ከዚህ ከወቅቱ ሁኔታ መነሻነት ብቃታቸው በጣም የሚታማ ደረጃ ላይ ስላለ በዚያም ይሁን በዚህ በተለያዩ ምክንያቶች እንደዚያ ያሉ ጨዋታዎች ላይ አሁን ነጥለህ በቃ ሊቨርፑልን በሙገሳ ቃላት ስለ ሊቨርፑል ለማውራት መናፈቅ የሚያመጣው አይነት ነገር እንጂ ከራሱ ከሊቨርፑል ምርጥ ፐርፎርማንስ አንጻር ሲታይ የዌስትሃሙ ግጥሚያ ላይ እነዚህ ተጫዋቾች ያሳዩት በጎነት ወይም መልካም ብቃት ከሌላው ከበፊት አንጻር እንደውም የወረደ ነው። ሌሎች ተጫዋቾች ባለፈው ሲዝን ሲያሳዩ ከነበረው አንጻር አንድ የሊቨርፑል ደጋፊ በዚህ ሰዓት ላይ አሁን በጥሩ ሞራል ላይ አይደለም፣ ሆኖ ይሄንን ጨዋታ የሚመለከተው በየጨዋታው ላይ አሁን የበለጠ በሊቨርፑል አለመተማመን የመጣበት ሰዓት ነው። በደጋፊዎች ምንም አይነት ነገር ሊመጣ ይችላል። ተጋጣሚው ማንም ሆነ በቀጣይ ጨዋታ ተማምነው በየጨዋታው ላይ የሚገቡበት አይነት አይደለም። ለዚህ ጥሩ ምሳሌ ዞትር አድማጫችን ሀይሚ ኢትዮጵያ ይህን እንጻፈችልን። ሰላም መንሱሬ የስሎት ሊቨርፑል እያሳየን ያለው ብቃት እጅግ ደካማና ዝውውሩ ሲከናወን ከጠበቅነው በተቃራኒ ነው አለች። እስኪ አስበው ዘንድሮ ብቻ ሶስት አይነት ሊቨርፑልን አሳየን። ሁለት ለዜሮ እየመራ አቻ፣ ከዛ ካምባክ የሚያደርግ ሊቨርፑል፣ በአንድ ጎል ልዩነት የሚሸነፍ ሊቨርፑል እና በሦስትና አራት ጎል የሚሸነፍ ሊቨርፑልን እያሳየን ነው። ጭራሽ በሜዳችን አለች ደጋፊዋ ስትቀጥል ጭራሽ በሜዳችን ያ የሚናደፈው ሜዳ የማንም መፈንጫ ሆኖ ማየት ያናድዳል። በስሎት ላይ በጣም ብዙ ጥያቄዎች አሉኝ፣ ግን አውት ከሚሉት ወገን አይደለሁም። ከዚህ በኋላ አሰልጣኝ ቀይረህ ውጤቱ ያማረ ይሆናል ብዬ አልጠብቅም። ደሞስ ማን ደህና አሰልጣኝ አለ? ክሎፕ ከተመለሰ ይሁን፣ ግን ለክሎፕ አጫወት የማይሆኑ ብዙ ተጫዋቾች አሉ። ብቻ ድቅድቅ ጨለማ ከፊት ለፊታችን አለ፣ በጸሎትም የማይታለፍ አለች። ቀጠለችና በአስተያየቷ እንደ ሀሳብ ግን ሳላህን ከዛሬ ጀምሮ ወደ ሀገሩ ቢልኩትና ልምምድ ቢጀምር ባይነኝ። ሁለት ጨዋታ ቤንችም ሆኖ አቃጠለን እኮ ጋክፖ ይጫወትብን ማንም የላቸውም ብሎ አለች። ደጋፊዋ ስትቀጥል እኔ የሚያሳዝነኝ ኢሳቅ ቪርስ እና ሶቦዝ ላይ የሚያሳዝኑኝ ኢሳቅ ቪርስ እና ሶቦዝ ላይ ናቸው። በተለይ ሶቦ የማይበጀው ይቃጠል ብቻውን ይለፋል አለች። ይሄ ሊቨርፑል ደጋፊዎችን ወቅታዊ ስሜት የሚገልጽ አስተያየት ይመስለኛል። አሁን ኮሌክቲቭ የሆነ የብቃት የመውረድ ችግር ቡድኖችን በአንድ ወቅት ላይ ውጤታቸውን ሲያበላሽ አይተው ከሆነ የሊቨርፑል ደጋፊዎች አሁን እነርሱ ላይ መጥቷል። የአንድ ተጫዋች መውረድ አይደለም። አሁን ጥሩ ተጫዋች ማን ነው ሲባል እንደ ሶቦዝ ላይ አይነት ተጫዋች ነጥላችሁ ካላወጣችሁ በስተቀር ሁሉም የሚታማ ነው፣ ሁሉም የሚታማ ነው። ትላንትና ፍሎሪያን ቪርስ የልፋቱ ውጤት የሆነች ጎል ነው የተቆጠረችው፣ ሰማንያ አንደኛው ደቂቃ ላይ ግን ደግሞ በኖርዲ ሙክዌሌ ተረከዝ ተጨርፋ ስለነበረ አይ ቲንክ በኦንጎል ነው የተመዘገበው። ራሱ ላይ አስቆጠረ በሚል እንደው እኮ ለሞራልም ያስፈልጋል እኮ አስቆጠረ መባላል ው ሰሞኑን ቪልስ ያው አሉ ምልክቶች አሉት እኮ ፖቴንሻል። ግን ነገሮች እምቢ ሲሉህ እንደዚህ ነው። ጎል አስቆጥረ እንኳን መጨረሻ ላይ ተጋጣሚ ነካብና ኦንጎል ተብሎ ይመዘገብባል። ፍሎሪያን ቪርስ የአርነ ስሎት ሸክም ነው። ሸክም ማለት የኃላፊነት ሸክም ማለት ነው፣ የእዳ ሸክም ማለት ነው። አንድ መቶ አስራ ስድስት ሚሊዮን ፓውንድ የወጣበት ተጫዋች ስለሆነ በአሰልጣኙ ይሁንታ የመጣ ምንም እንኳን ከእርሱ የበለጠ ግዢ ሌላ ተጫዋች ከፊት ለፊቱ የሚሰለፍ ቢሆንም ዘግይቶ የጀመረው ኢስሐቅ የፍሎሪያን ቪርስ ያህል አልተቀጠቀጠም በትችት። እነዚህ ተጫዋቾች በመጥፎ ሽግግር ውስጥ ነው የገቡት አንዳንድ አስተያየት ሰጪዎች አሉ። ሊቨርፑል ስማርት የሆነ በደንብ በጥሞና የታሰበበት ግዢ አልፈጸመም የሚሉ እንደው በገንዘብ አቅም ገበያው ላይ ያሉ ትልልቅ ተጫዋቾችን ለማሰባሰብ ብቻ ነው ራሴን ማጠናከር እችላለሁ በዚህ መልኩ ብሎ ገበያው ላይ የተሳተፈው እንጂ የብልህ አካሄድ አይደለም። የሚሉ አሉ። ያው ውጤትን ቢሲልብህ ሁል ጊዜ ትችቶች መልካቸውን እየቀያየሩ ይሆናል እንጂ ያው ይቀጠቅጦሃል። እንግዲህ ትላንትና ሸምሰዲን ታይቢ 67ኛው ደቂቃ ላይ ባስቆጠረው ጎል በአንፊልድ ሊቨርፑል አንድ ለዜሮ መመራት ጀምሮ 81ኛው ደቂቃ ድረስ በዚህ ውጤት ቀጥሎ ነው። ከዛ ቀደም ሲል አልኳችሁ የቪድስ የሙኮሌ ጎል ልትቆጠር የቻለችው አሌክሳንደር ኢሳክ ተቀይሮ የወጣው ከዚያ በኋላ ነው አንዲ ሮበርትሰን እና አሌክሳንደር ኢሳቅ በፌዴሪኮ ኬዛ እና በሚሎሽ ኬርክዥ ተቀየሩ። ኬዛ ታዲያ የመጨረሻ ጎል የሚሆን ኳስ ደግሞ ክሊር ማድረጉ እዚህ ጋር ልብ ይሏል። ሊቨርፑል አምጦ ነው፣ በእድል ነው አንድ ነጥብ የሚያገኘው፣ ማለት የሚቻለውም ለዚህ ነው። ምን ጥቅም አለው ኳስን ብትቆጣጠረው መጠቀም ካልቻልክ? 68 ፖሴሽን ነበረው ሊቨርፑል። ምን ጥቅም አለው ጎል ጋር እየደረስክ ሙከራ ብታደርግ የጎል ሙከራ ጥራት ከሌለው 23 የጎል ሙከራ ሞክሯል። ከዚያ ውስጥ አራቱ ብቻ ኦን ታርጌት፣ አስራ ዘጠኙ ኢላማቸውን እንኳን መጠበቅ አልቻሉ። አሁንም ከጨዋታ በፊት የመሐመድ ሳላህ ጉዳይ ርዕስ ነው መነጋገሪያ ነው። አሰልጣኙ አርነ ስሎት ስለ እርሱ ሲጠየቁ ነገሮችን ለማለዘብ ሲሞክሩ ይታያል። ገና ብዙ ያገለግላል ለሊቨርፑል የወደፊቱ ሲሉ ነበር። ባለፈውም አይ እሱ እንኳን ረጅም ጊዜ እንኳን የሚቆይ አይመስልም በዚህ ሁኔታ እንዲሁም አንድ የብሪቲሽ ጋዜጣ ላይ ትላንትን ያየሁት አንድ ኮለም አምድ ምን ይላል? ጸሐፊው ሞሳላህ አሁን የ33 ዓመት ተጫዋች መሰል እስ ሮናልዶ የ40 ዓመት ተጫዋች አይመስልም ማለት። ከዛም በእድሜ በጣም ያንግ የሆነ ተጫዋቹ መስሎ ነው የሚጫወተው። አካላዊ ሁኔታውን ስታዩት ሞሳላህም ባለፈው ሲዝን 32 አይመስልም ነበር። አሁን ግን 33 የ33 ዓመት ተጫዋች መስሎ ነው፣ ሁሉ ነገር ከእጁ የወጣ ይመስላል። እንግዲህ ከቡድኑ ዳይናሚክስ አንጻር፣ በተጨማሪ የራሱም ዕድሜ፣ የጨዋታው ስልቱም፣ ደግሞ በሌሎች አጥቂዎችም ሚናው የመገደቡ ጉዳይ፣ ሌሎችም ሌሎችም ምክንያት ሊሆኑ ይችላሉ። ግን መሐመድ ሳላህ አሁን ተጠባባቂ ሆኖም ችግር ይፈጥርባል። ጥያቄ ይነሳል፣ ርዕሰ ዜናዎች ይፈጥራል። በሁለት ጨዋታ 45 ደቂቃ ነው የተጫወተው። በመደበኛው ካየን፣ ትላንት እረፍት ላይ ነው ተቀይሮ የገባው እና ከዚህ በኋላም የሊቨርፑል ችግር ችግራቸው ነው ለአርነ ስሎት፣ ውጤቱ የጎኑ ጋታቸው ነው። መሐመድ ሳላህ ሌላ ራስ ምታት ሆኖ ነው የሚመጣው ምንም እንኳን ብዙሀን ደጋፊዎች አሁን ውሳኔው ልክ አይደለም ባይሉ ግን ሳላ ተጣዋቂ ሆኖ ደግሞ ቡኑ ማያሸንፍ ከሆነ ደግሞ እንደገና ለአርነስሎት ሸክም ሆኖ ነው የሚመጣው። እሱ ነው የእዳ ሸክም የሚባለው የኃላፊነት ሳይሆን። በዚህ መልኩ በሊቨርፑል ሌሎች ርዕሶችን ይዘን እንግዲህ በቀጣዮቹ ቀናት እንደዚሁ ዘገባዎችን እንሰራለን። አንድ ለአንድ ተጠናቋል። ትናንት አንድ ነጥብ ይዘው ወጥተዋል። በአንፊልድ ከሰንደርላንድ ጋር አቻ ውጤት አንድ ነጥብ ከወቅቱ የሊቨርፑል ሁኔታ አንጻር አለመሸነፍ በጎ ቢሆንም ግን በዛ ስቴዲዮም ደግሞ የተገኘ አንድ ነጥብ መሆኑን ስታስቡ አይ ከውድቀት አይተናነስም ትላላችሁ።